ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የህዳር 23 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ማስረሻ ሰጤ ከአገዛዙ ጋር ግንኙነት እንዳለው ካወቅም በኋላ ተሰውሯል፣ አሁን ያለበትን ቦታ እናውቅም ሲል አፋህድ ገልጿል። ዝርዝር ምላሹን ይዘናል። በጎጃም ወሎና ሸዋ ቀጠናዎች ፋኖ ድል ያደረገባቸው ውጊያዎች ተጠናክረው ሲቀጥሉ አፋባህና አፋህድም በወሎ ቀጠና የጋራ ድል አስመዝግበዋል። ዝርዝሬ ግንባር መረጃዎችን ይዘናል። አረጋ ከበደና ሌሎች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 ማስረሻ ሰጤ ከአገዛዙ ጋር ግንኙነት እንዳለው ካወቀን በኋላ ተሰውሯል። አሁን ያለበትን ቦታ አናውቅም ሲል አፋህድ ገለጸ። የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና የሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላት የማስረሻ ሰጤንና መስፍን ከፈለኝ የተባሉ የቀድሞ የፋኖ አመራሮችን መታገድና ያሉበትን ሁኔታ በሚመለከት ምላሽና ማብራሪያ ሰጥቷል። ፋኖ አበበ ከሰሞኑ በአፋህድ መታገዳቸው የተነገረውና እጃቸውንም ለብልጽግናው አገዛዝ ሰጡ የሚል መረጃ እየተሰራጨባቸው ያሉን እነ ማስረሻን በሚመለከት ሰፋ ያለ ማብራሪያ ሰጥቷል። ከኢትዮ ፎከስ ሚዲያ ጋር ቆይታ ያደረገው ፋኖ አበበ እነ ማስረሻ ሰጤ ከፋኖ ጋር የሀሳብ ልዩነት ስላላቸው አይደለም የታገዱት አገዛዙም ጋር መስራት የጀመሩት ብሏል። ፋኖ ከህዋት ጋር መስራት በመጀመሩና ይህን ባለመደገፋቸው ሳይግባቡ ቀርተው ተለያዩ በሚል በማህበራዊ ሚዲያ የሚሰራጨው መረጃ ከእውነት የራቀ ነው ብሏል። እኛ ያገድ ናቸውን ወንድሞቻችን ደም ሳይደርቅ ከአገዛዙ ኃይል ጋር በሴራ እየተንቀሳቀሱ በመገኘታቸው ነው ሲልም ገልጿል። በዚህም አገዛዙ ተልእኮ ተቀብለው እየተንቀሳቀሱ እንደነበር በርካታ ማስረጃዎች ደርሰውናል፣ ብለዋል። መርህ አልባ በሆነ መንገድ ከብልጽግና ጋር እንደራደር ሲሉ እንደነበርም አንስቷል። በዚህም ክህደት ፈጽሟል ይላል ፋኑ አበበ። የሀሳብ ልዩነት እንደተደረገ ወይም የሀሳብ ልዩነት እንዳለ ተደርጎ የሚናፈሱት ውዥንብሮች እነሱ ስህተት እንደሆኑና በግምት የሚሰራቸው እንደሆኑ በግምት የሚሰራጩ ሀሳቦች ውዥንብሮች፣ ስህተት እንደሆኑ እና ማህበረሰባችንም ለውዝግብ እንደሚዳርጉ፣ ይህንን ግንዛቤ ውስጥ ማስገባት መቻል አለብን። በዋናነት ግን የጠቀስኩት ነው፣ በድርጅታችን ውስጥ ድርጅታዊ አሰራሮች ጠንክረው የሚሄዱበት አግባብ እንዳለ፣ በዚሁ ልናውቅ ይገባል ያለበት ብለን እናምናለን። እውነታው መታወቅ አለበት። እውነታው ምንድን ነው? በድርጅታችን ውስጥ በተለይ አሁን እነዚህ ግለሰቦች ወይም በድርጅታችን ውስጥ በዋትሳፕ ሳቢያ ልዩነት ተፈጥሮ እንዳለ ተደርጎ በርካታው ውዥንብሮች አይቻለሁ እና ካፒቴን ማስረሻ መቶ አለቃ ካፒቴን ማስረሻ ሰጤና መስፍን አቶ መስፍን ድርጅቱን ጥለው ጥለው ጥለው እንደሄዱ መታወቅ መቻል አለበት ብዬ አምናለሁ። እውነታዊ፣ ይሄ ይሄ ስለሆነ ማለት ነው። በዋናነት ግን ሁለቱም ከህወሓት ጋር መስራት የለብንም የሚል አቋም አላቸው። ይሄ የሁላችንም አቋም ነው። ይሄ የሁላችንም አቋም እንደሆነ ይታወቃል። መቼም ቢሆን የማይታጠፍ መቼም ቢሆን የማይቀየር የሁላችንም አቋም ነው። ይሄ እየታወቀ ግን ይሄ እየታወቀ አላስፈላጊው ዥንብሮች ሲነዙ ስናይ ስህተት እንደሆነ የግድ ስህተትነቱን ተናግረን ማለፍ ስላለብን ነው። እውነታው ግን እውነታው ግን የሐሳብ ልዩነት ስላላቸው ብቻ ማንም ሰው በግል አመለካከታቸው ሳቢያ ከድርጅቱ ተጽዕኖ ተፈጥሮባቸው እንዳልወጡ ግንዛቤ ልንወስድ ይገባል። ሌላው የታገዱት የታገዱበት ምክንያት በዋናነት በርካታ ማስረጃዎች እጆ እጃችን ላይ አሉ። ግን ደግሞ ከአገዛዙ ጋር ግንኙነት ፈጥረውና ተልእኮ ተቀብለው እንቅስቃሴ እያደረጉ እንደሆነ ደርሰንባቸዋል። ይሄንንም እያደረጉ በመገነኝ በመገኘታቸው ምክንያት ነው በማስረጃ አረጋግጠን ከድርጅት አባልነትም ኃላፊነትም ልናግዳቸው ይቻላል። ኢቭን በተለያዩ ስብሰባዎች ላይ እንደራደር የሚል ሀሳብ ያነሳሉ ከማን ጋር ነው የምንደራደረው? ከብልጽግና ጋር። በጣም የሚያሳዝነው ግን የአብዛኛው የተቋሙ አቋም ምናልባት እንኳን እንደ ድርጅት እንደ ድርጅት መነጋገር ከተቻለ እንደ ድርጅት ከማንኛውም አካል ጋር በመርህ በመርህ በሰነድ የተመሰረተ ንግግር ሊደረግ ይችላል። ግን ደግሞ መርህ አልባ የሆነ ግንኙነት በየትኛውም አገር በየትኛውም ሁኔታ ልክ አይደለም ልክ አይደለም። አንደኛ ህዝብ የሚጎዳል፣ ሰራዊት የሚጎዳል። መርሃልባ ግንኙነቶች በጥቅሉ ለጠላት ምቹ የሆኑ መደላድሮችን መፍጠሪያ መስመር ነው ብለን ነው ምናምነው እ ስለዚህ ይልቁንም ከስርአቱ ጋር ያልተገባ መርሃልባ ግንኙነት ሲያደርጉ ከአንዴም ሁለቴ ሶስቴ በማስረጃ ይዘና ይሄ ደግሞ ስተት ነው። ስርአቱን እየተዋጋን እየተፋለም ነው ባለንበት ወቅት በተለይም በተለይም ትግሉ ከተጀመረ ጊዜ ጀምሮ በርካታ ጀግኖች ወንድሞቻችንን አጥተናል። በቅርብም በርካታ ጀግኖች ወንድሞቻችንን አጥተናል። የእነዚህ ወንድሞቻችን ደም ሳይደርቅ፣ ደማችንን ሳንመልስ በደማቸው ላይ ከብልጽግና ጋር መደራደር አለብን ከብልጽግና ጋር መነጋገር መቻል አለብን የሚል አቋም አለው። ከብልጽግና ጋር መነጋገር አለብን የሚል አቋም አላቸው ሁለቱም። ይሄ ከዚህ በፊትም በሪከርድ የሚወጣ ማስረጃ አለ፣ እጃችን ላይ ያለ ማስረጃ አለ በውኑ እየተፋለምኖ ካለት ጋር ከገዳያችን ጋር መነጋገር መቻል፣ ደራደር መቻል መንገድ ሁሉ አመቻችተናል ነው ያሉት። መንገድ አመቻችተናል። ይሄ በጣም በጣም ጥራዝ ነጠቅ የሆነ መርህ አልባ ግንኙነት አማራዊ የሆነ ባህላችንን አማራዊ የሆነ እሴታችንን አማራዊ የሆነ ጀግንነታችንን የጣሰ የክህደት የክህደት አካሄዶች ተደርገውብናል። በድርድርም ይሁን እጅ በመስጠት ወደ ብልጽግና ለመግባት ማሰባቸውን የነገሩን ነበር ያለው ፋኖ አበበ መንገዱን አመቻችተናል ሲሉንም ነበር ብሏል። ይህ ለእኛም ከፍተኛ ድንጋጤ ነው የፈጠረብን ብሏል። አዎ እንግዲህ ነገሩ እየጸና ከሄደ እጅ በመስጠት ነገሩ ካልጠና ደግሞ በድርድር ነው ሳ በድርድር ከብልጽግና ጋር ትናንት የሞቱ ወንድሞቻችን ደም ሳይደርግ ከብልጽግና ጋር እንደራደር የሚል ሀሳብ በጣም የሚያሳዝን ነው። ለእኛም ከፍተኛ የሆነ ድንጋጤ ነው የፈጠረብን። እስኪ ነው መንገዱን አመቻችተናል መደራደር እንችላለን የሚል ሀሳብ ነው ያነሱት። ከዚህ በፊትም በሪከርዱ ላይ እንደተሰማው በተለይ አቶ መስፍን ሲነጋገር፣ ከዛም በኋላ የነበሩ እያንዳንዱ እንቅስቃሴዎች ነበሩ በመስፍን በኩል እነዛ እንቅስቃሴዎች በርቀት ሆን ቆይቷል ከወጣ ማለት ይቻላል እሱ የነበረው እንቅስቃሴ በሰራዊቱም ዘንድ ይፈለግ ነበረ። ለምን አላስፈላጊ የሆኑ ሂደቶችን እንደሚሄድ ይታወቃል። ከስርዓቱ ወገን ወግኖ እንደሚታገሉ ይታወቃል። ግን ደግሞ በወደ ሰፊነት ከነገ ዛሬ ይመለሳሉ አማራዊ ሳቢ ይኖራቸዋል በሚል በበዛ ትዕግስት ተሸክመን ቆይተናል። ይፋ አታደርጋቸውም። ብዙ ጊዜ ትኩረት ይፈልጋሉ፣ ትኩረት ይፈልጋሉ። እንደው ትንሹንም ትልቁንም ግን ደግሞ ጊዜውን ጠብቆ ሁሉም ነገር ለህዝብ ይፋ ይሆናል፣ ይገለጣል። ጊዜው እስኪደርስ ግን መጠበቅ ግድ ስለሚለን እስካሁን ድረስ ተሸክመን ቆይተናል፣ ተሸክመን ቆይተናል። ማንም ይሁን ማን ግን ተቋማዊ የሆኑ አሰራሮች፣ ተቋማዊ የሆኑ ውሳኔዎችን መቀበል ግድ ይለናል። ስለዚህ የታገዱበት ዋነኛ ምክንያት ከአገዛዙ ጋር ግንኙነት ፈጥረውና ተልእኮ ተቀብለው በመገኘታቸው መሆኑን በማስረጃ እጃችን ላይ ስለያዝንና ስላረጋገጥን ከድርጅቱ ኃላፊነትም ከአባልነትም እንዲታገዱ ወስነናል። ከብልጽግናው ጀነራሎች እና አመራሮች ጋር ንግግር እንደሚያደርጉ ከደረስንባቸው በኋላ በጥንቃቄ ሲንቀሳቀሱ ነበር ያለው ቃል አቀባዩ ከዚህ በኋላም ተሰውረዋል ሲል ገልጸዋል። ከሰራዊቱ ተነጥለው ከወጡ በኋላ ተሰውረዋል ያለ ይሄ መረጃ ከደረሰ በኋላ በእርግጥ እነሱ ቀድመው ያዘጋጁት ስለነበረ ቀው መሽለኪያ መንገድ ያዘጋጁበት ሂደት ስለነበረ ይሄ መርህ አልባ ግንኙነት እንዳላቸው ከአንዳንድ ጉምቱ ከሆኑ የስርዓቱ ጀነራሎችና እና አመራሮች ጋር ንግግር እንደሚያደርጉ በርካታ ውይይት እንደሚያደርጉ ከደረስንባቸው በኋላ በከፍተኛ ሁኔታ በጥንቃቄ ነበረ ሲንቀሳቀሱ የነበረው። ሰራዊቱንም አመራሩንም ሸውደው ነው የጠፉት ማስ ማስረጃ እንደያዝንባቸው ማስረጃ እጃችን ላይ እንዳለ ይሄንን እንቅስቃሴያቸውን በውል ሰራዊቱም፣ በዙሪያቸው ያለውም ሰራዊት፣ አመራሩም ግልጽ የሆነ ግንዛቤና እውቅና ካሉ በኋላ ማስረጃ እንደተያዘባቸው ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውሯል። መስፍን ቆይቷል። ከተሰወረ የት እንዳለም አይታወቅም። ከተማ እንዳለ ግን ማስረጃዎች አሉ። ከተማ እንዳለ ከተማ ውስጥ ነው ያለው። ከስርዓቱ ጋር እንደሚንቀሳቀስ ከስርዓቱ የመረጃና ደህንነት አካላቶች ጋር እንደሚንቀሳቀስ ይታወቃል። ይሄ ታንጀብል የሆነ ማስረጃ አለ እጃችን ላይ ግን ከነገ ዛሬ ምናልባት የስርዓቱ አመራሮች የስርዓቱ አመራሮችም ጭምር የስርዓቱ አገልጋይ ሰራዊትም ጭምር እየከዱ ወደ እኛ እንደሚመጡ እምነት አለን። እየከዱ ምክንያቱም የዚህን ስርዓት አስከፊነት እያዩ የሚፈሰው ደም አንገሽግሿቸው ወደ እውነተኛው የህዝብ ትግል ከእውነተኞች ጎን መቆማቸው ስለማይቀር የሚል እምነት ስላለን፣ እሱም በተመሳሳይ ከሄደ የቆየ የሰነበተ ቢሆንም ቅሉ ከነገ ዛሬ ተሻሽሎ ከዚህ ድርጊቱ ታቅቦ ይመለሳል የሚል እምነትም ስለነበረን ታግሰን ቆይተናል። እሱ ቆይቷል፣ ከወጣ ማለት ይቻላል ቆይቷል ከሰራዊቱ ተነጥሎ ከጠፋ ቆይቷል በመቶ አለቃ ካፒቴን ማስረሻ ሰጤ በኩል ግን ከሰራዊቱ ጋር እየተንቀሳቀሰ ነው የቆየ ግን ደግሞ ማስረጃው እጃችን ላይ እንደደረሰ እና ማስረጃው በአመራሩ እጅ ላይ እንደደረሰ ሲረዳ ከሰራዊቱ ተነጥሎ ነው የጠፋው ከሰራዊቱ ተነጥሎ ነው የጠፋው እንጂ አርበኛ መከታው ማሞ ለብቻው እሱን ነጥሎ እንትን ሊል የሚችልበት መንገድ የለም። በመርህ ግን በመርህ ቀድሞ ከስርዓቱ ጋር ንግግር ስለነበረው አፈት ልኮ ጠፋ እንጂ እንደ ድርጅታችን መርህ ከሆነ ያጠፋ ሰው ታስሮ የሚጠየቅበት፣ ከችግሩ እንዲመለስ የሚደረግበት የራሳችን የሆነ መርህ አለ። በዛ መርህ አግባብ ላለመነጋገር ከሰራዊቱ ቀድሞ አፈንግጦ የጠፋበት ሁኔታ እንዳለና አሁን የት እንዳለ እንደማናውቅ በዚሁ መግለጽ እወዳለሁኝ ማለት ነው። በጎጃም ወሎና ሸዋ ቀጠናዎች ፋኖ ድል ያደረገባቸው ውጊያዎች ተጠናክረው ሲቀጥሉ አፋብኃና አፋህድም የጋራ ድል አስመዝግበዋል። የሚኒሊክ እዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ዛሬ ህዳር 23 2018 ዓ ም ማለዳ 3 ሰዓት ጀምሮ እስከ ቀን 6 ሰዓት ከብልጽግናው አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። የአገዛዙ ጦር ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሸና አንድ ክፍለ ጦር ዙ 23ን ጨምሮ እንዲሁም ከወገል ጤና አንድ ክፍለ ጦር ዙ 23 ጋር ወደ ወደ ዳውንትና ፀሐይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦርና ከደጋው መብረክ ኮር ከጽናት ምክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አህዶች በጥምረት ለጊዜው በስም ያልታወቁ አመራሮችን ጨምሮ የአገዛዙን ኃይል በመደምሰስ እና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውንና ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል። በዚህ ታላቅ ተጋድሎ ከባድ ምት የተመታው አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የወገል ጤና የብልጽግና ካድሬዎችና አመራሮችም ተከበናል በሚል ወደ ደሴ ከተማ መሸሽ ጀምረዋል። በሌላ በኩል የአገዛዙ ኃይል ከከላላ ከደሴና ከጃማ ደጎል ወረዳ ወደ ደገር ከተማ ኃይሉን ያንቀሳቀሰ ሲሆን ከሁለቱም የአማራ ድርጅቶች የተውጣጡ ውስን ፋኖ ሻለቆች ዛሬ ህዳር 23 2018 ዓም ከረፋዱ አምስት ሰዓት ላይ በርካታ ያገዛዙን ሰራዊት ሙትና ቆስለኛ አድርገውታል። እየተካሄደ ባለው በዚህ የተቀናጀ አውደ ውጊያ ከአማራ ፋኖ ህዝባዊ ድርጅትና ከአማራ ፋኖ ብሔራዊ ኃይል እዞች በተውጣጡ ውስን ሻለቆች የአገዛዙ ሰራዊት አይቀጡ ቅጣት እየተቀጣ ይገኛል። በወሎ ቤተ አማራ ሰፊ አውደውጊያ ቅጠናን ቀጠናን በመሸፈን በደገርና አካባቢው ላይ እየተካሄደ ባለው የተቀናጀ አውደውጊያ ከአፋህድ ወሎ ቤተ አማራ ጠቅላይ እዝ እና ሸዋ ጠቅላይ ግዛት እዝ የተውጣጡ ውስን ሻለቆች እየተሳተፉ ሲሆን ከአፋ ብሃ የሚኒሊክ እዝ ሻለቆች ይገኙበታል። በአገዛዙ ሰራዊት ላይ በቅንጅት እየተደረገው ባለው ኦፕሬሽን ሰራዊቱ በአንድነት መንፈስ ታላቅ ድል እየተጎናጸፈ እንደሚገኝ የተገለጸው የአፋህድ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር የአጼ ዳዊት ክፍለ ጦር ቃኞች የኮሩ ቃኞች እንዲሁም የአጼ ዳዊት ክፍለ ጦር ሁለተኛ ታደለ ጠና ሻለቃ በቅንጅት ታላቅ ተጋድሎ አድርገዋል። ልምን የተባለው ይበንዴ እንዳለ በአፏብሃ ቴዎድሮስ እዝ የ19 ኮር አካል የሆነችው 88ኛ ክፍለ ጦር በጠላት እንቅስቃሴ ላይ የተመሰረተ የተሳካ የማጥቃት ኦፕሬሽን አካሂዳለች። ህዳር 22 2018 ዓ.ም የአገዛዙ ኃይል ከሌሊቱ ዘጠኝ ሰዓት ከምዕራብ ጎጃሟ ወንበርማ ርዕሰ ከተማ ሸንዲ መነሻውን አድርጎ ወደ ኮኪ ቀበሌ ተንቀሳቅሷል። ፋኖም ይህን እንቅስቃሴ ተከትሎ በተለያዩ ሻለቃዎች መንገድ በመዝጋት እና ቆረጣ በመግባት ከባድ ጥቃት ፈጽመዋል። የብልጽግናው ጦርም ኃይል ይጨመርልኝ ተከብቤ ያለው ቢልም ከባድ ምት ተመትቷል። አረጋ ከበደና ሌሎች የብልጽግና አመራሮች ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን እንዳስተናገዱ ተገለጸ። በእኩይና አረመንያዊ ተግባሩ ከብዙሃኑ የአማራ ማህበረሰብ የወጣውና በምድረ ኢትዮጵያ የተንሰራፋው የብልጽግና ስርዓት መልከ ጥፉን በስም ይደግፉ እንደሚባለው አጥፊ ባህሪውን በከንቱ ውዳሴ ለመሸፋፈን ማህበረሰቡን እየሰበሰበ አደንዛዥ በሆነው ቅቤ ምላሱ ለማደንዘዝ ደፋ ቀና እያለ ይገኛል። በዛሬው ዕለትም በአረጋ ከበደ የሚመራው የብልጽግና ስብስብ በደብረ ማርቆስ ከተማ የተለመደ የማሳሳቻ ስራውን ለመስራት ህዝቡን ሰብስቦ ውሏል፣ ሲል ፋኖ አሳውቋል። ይህ ስብሰባም ብልጽግና በዛሬው ዕለት ደብረ ማርቆስ ላይ አከርካሪው ተሰባብሮ የተቀበረበት ታሪካዊ ቀን ሆኗል። ከንቱ ውዳሴን እና ሙገሳን ሽቶ ከባህር ዳር ወደ ደብረ ማርቆስ የመጡት አረጋ ከበደና ግብረአበሮቻቸው ቡድን የደረሰበት የሽንፈትን የተቃውሞንና የውርደት ካባን እየተከናነበ ተመልሷል። የደረሰበት ማህበረሰብ ሁሉ ሲያሻው በአርምሞ ሲያሻው በተቃውሞና ዘለፋ አለፍ ሲልም በሞርተር ቅንቡላ እ እየተቀበለ በምኞቱ ላይ ውሃን ቸልሶበታል ሲል የአፋብኃ ቴዎድሮስ እዝ የአስራ አራተኛ ክፍለ ጦር ቃል አቀባይ ፋኖ ዘመን ባሳዝነው ገልጿል። የዛሬው የደብረ ማርቆሱ ደግሞ ለየት ያለ ትዕይንት የተስተናገደበት ነበር የሚለው ፋኖ ከስሙ በቀር በተግባር ስለማይታወቀው ልማት ብልጽግናው እንዲያወድስ የተጠራው ህዝብ ለአንዱ የካድሬዎቹ አጀንዳ ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆናጠጠበት ጀምሮ በአማራ ህዝብ ላይ ያደረሰውን በደልና አሁንም እያደረሰ ያለውን አጸያፊነት የጭካኔ ተግባር የአማራ መሪዎች ችንም አጎብዳጅነት፣ የጥፋቱ ፊት አውራሪነት በምሬት እንደተናገረ ገልጿል። እዚህ ስብሰባ ያልተነሳ የአማራ በደል፣ ያልተነገረ የአማራ ካድሬ ነውርና ናውርና ወንጀል አልነበረም ያለው ፋኖ ዘመን ባሳዝነው፣ የልዩ ኃይሉ መፍረስ፣ በአገዛዙ የሚፈጸመው እገታ፣ ዘረፋ፣ ላ ጭፍጨፋ፣ የንጹሐን ሞት፣ የገዳማት ውድመት፣ የመነኮሳት የቆሎ ተማሪዎች የካህናት ጭፍጨፋ፣ ጡት ቆረጣ ወዘተና የመሳሰሉት ጉዳዮች በተሰብሳቢው ከተነሱ ሀሳቦች ጥቂቶቹ ናቸው። በደብረ ኤልያስ ወረዳ በሚገኘው የብሔረ ብጹሐን አጼ መልካ ስላሴ አንድ የአንድነት ገዳም ላይ የደረሰውን ጅምላ ጭፍጨፋ ያነሳው ተሰብሳቢው አገዛዙ በሕዝባችን ላይ ሁለንተናዊ ጥፋትን እያደረሰ ነው ብለዋል። ነገሩ በጠበቀው ልክ ያልሆነለት ካድሬውም በሕዝቡ አቋም በመደናገጥ የደብረ ማርቆስን ሕዝብ እንደዚህ ያልጠበቅነውም ነበር፣ ቢያንስ ስለተሰሩ የልማት ስራዎች እንኳን ማመስገን ነበረባችሁ በማለት በተስፋ መቁረጥ ስሜት ሆነው ተናግሯል ሲል አርበኛው ገልጿል። ከሚኒሶታ ግዛት የህዝብ ገንዘብ አልሸባብ ይተላለፋል በሚል የአሜሪካ መንግስት ምርመራ መጀመሩ ተነገረ። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሸባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታውቋል። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂ ቡድን መሻገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሁፍ እንዳመለከተው ምርመራው የተጀመረው ፕሬዚዳንት ዶናልድ ትራምፕ በሰጡት ትእዛዝ ነው። የቀድሞ የአሜሪካው ፕሬዚዳንት ጆ ባይደንን እና ሀገረ ገዢው ቲም ዋልዝን የአሰራር ክፍተት በመፍጠር ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስትር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዴሞክራት ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስትር ምርመራውን ሲያጠናቅቅ ቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዴሞክራት ፓርቲ ከሽፏል ይላል። የተመዘገበው ገንዘብ ወደ ኬንያና ሶማሊያ እንደተላከና ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባው ይጠቁማል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረስ ቃላቸውን መስጠታቸውንም ጠቅሷል። የትራምፕ አስተዳደር ኤርትራ ሶማሊያ ና ሱዳንን ጨምሮ የ 19 አገራት ዜጎችን የመኖሪያ ና የስራ ፈቃድ ሊመረምር እንደሆነ ከቀናት በፊት ማስታወቁ ይታወሳል የአገሪቱ የዜግነትና የኢሚግሬሽን አገልግሎት ሀላፊ ጆሴፍ ኤድሎው እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ አገራት የመጡ ስደተኞች በሙሉ የመኖሪያና የሥራ የስራ ፈቃዳቸው በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል